ባላህ ቃል የአላህን ተአምር እናገስ። ህክምና ማግኘት ሲፈልጉ ይህንን ሊንክ ጫኑ። የአይጥ ስጋ አበሉኝ መተት አድርገውበት ሩቂያ ክፍል አምስት አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምንከረማችሁ፣ በያላችሁበት የአላህ ህዝነት ጥበቃው አይላችሁ እያልኩኝ ዘወትር ቅዳሜና ሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህቲ ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ዛሬ ምችግ የሚያሳዝን የአይጥ ስጋ በሉኝ መተት አድርገውበት ሩቅያ ክፍል አምስት በዚህ መሃል፣ እንደውም ጤናዬ ሊመለስ አልቻለም። በጣም መክሳት ጀመርኩኝ ምን ገጠመሽ እስክባል ድረስ። ዘመዶቼን ማየት ያስጠላኛል፣ ከአባቴ ጋር ያፋጠጠኛል በቃ ምንም ደስ የሚል ነገር አላየውም። በዚህ መሃል ሐኪም ቤት እመላለሳለሁ። የወር አበባ በጣም ይበዛብኛል። እንደ ድሮ ስጋም ወድ ሴት አሁን የስጋ ጠላት ሆኛለሁ። ይህ ሁሉ ሲሆን ታዲያ ከሦስት ቀን ወይም ከአራት ቀን አንዴ ተቅማጥ ወይም ትውከት ያጋጥመኛል። ሐኪም ቤት ስሄድ መድሃኒት ይሰጡኛል። የአንጀት ቁስለት እባላለሁ? የምግብ መመረዝ እባላለሁ? ብቻ የማይሉኝ የለም፣ ግን ብዙ መፍትሄ አላገኘውም። ምን እንደሆነ ችግር ያላወቅኩም። በምንም ታምር ሊመጣልኝ አልቻለም። እንደውም ትዳር የማደርገበት ወቅትን መቅረብ ሳስብ በጣም በጣም ያስጠላኛል። መራቅ መጥፋት እፈልጋለሁ። ሰላትማ የማይታሰብ ሆኗል። የማኔም በጣም ደክሟል። በዚህ ወቅት በቃ ከራሴ ጋር ስጣላ ምንም አልሆን ስላቸው ይች ልጅ እያየናት ከምታብድ ብለው ወደ ሩቅያ ቦታ ወሰዱኝ። ሩቅያ እየሄድኩኝ ምንም ለውጥ አላመጣም ግን ራሴን ያመኛል። ጩኸቶቹ ምናምን በቃ በጣም መሰቃየቴ እየባሰ ይመጣል። በዚህ መሃል አባቴ አላህ የርሐመው ድንገት ይታመምና ሲመረመር የካንሰር ሕመም መሆኑ ተነግሮት፣ በጣም ፈርተን ገና አምስትም ስድስትም ዓመት ሊቆይ ይችላል ባልንበት ወቅት፣ እሱ ግን በተመረመረ በሳምንቱ ወደ አኼራ ሄደ። በጣም ትልቅ ሀዘን ነበር ለቤተሰባችን። ለእኛ ብቻ ሳይሆን ዘመድ አዝማድ በጣም ነው ያዘነው። አባቴ ለኔ ልዩ የሆነና ምርጥ አባት ነበር። የሱም መሞት ተጨምሮ በቃኔ በራሴ ላይ ተስፋ እንድቆርጥ አደረገኝ። በዚህ ወቅት ከሰው ርቅ ያለው ማንንም አላምንም፣ አላናገርምም። ለቤተሰብም አስቸጋሪ ሆንኩኝ። እናም ቀስ በቀስ ሀዘኑም እየራቀ ሲሄድ ደግሞ ትንሽ ኖርማል ሆንኩኝ። በዚህ መሃል ላይ እያለሁኝ አንድ እናንተን ጥናታዊ ጽሑፍ በዩቱብ ላይ ከየት መጣ ሳልል ዩቱብ ገጽ ላይ መጣ። እኔ እዛ ላይ ሳያችሁ እንደ ቀልድ ነበር መስማት የጀመርኩት። ከዛንም በጣም በጣም ሱሰኛ ሆንኩኝ። ማለትም የእናንተን ታሞ የዳኑ ሰዎችን ታሪክ ስሰማ ወላሂ የኔን ታሪክ ያስረሳኝ ጀመር። እኔ ህመሜን ከሲህር ጋር አስተሳስሬው አላውቅም። ማንስ እኔ ላይ ሲህር ይሰራል ብዬ ነበር የማስበው። በዚህ ጊዜ ግን በቃ ውስጤ እራስሽን ፈትሽ የሚል ነበር። እንዴት ላናግራችሁ እልና አስባለሁ ከዛንም ላናግራችሁ እልና ደግሞ ውስጤ ለምን እንደሚያስረሳኝ አላውቅም። በዚህ መሃል አንድ የቤተሰብ ስብሰባ ላይ በወሬወሬ የእናንተ መቼም በየቤቱ መነሷቱ አይቀርም ተነሳ። ይህኔ ሁሉም እስኪ ተባብለን ስንከታተል አክስቴ መጣች። ምንድን ነው አለችን። ነገርናት። ህክምና እነሱ ጋር ጀምርሽ እንዴ ብላ ተቆጣች። አራን አልጀመርኩም አልኳት። እንዳትጀምሪ እኔም ልጅም ጀመረን አልተሻለንም፣ አለችኝ። ጉዳዩን በነገራቶች አረሳሳችን። ያ ቀን አልፎ በነጋታው ወደ ቢሮ ሲሄድ ራሴን እጠይቃለሁ። ቆይ እሷና ልጇ ለምን ጀመሩት? ምን ተጠራጥረው አልኩኝ። በዚህ ጊዜ ደግሞ እናንተንም መጠየቅ ፈለግኩኝ። በቃ የመጣው ይምጣልኩና እናንተን እንዲህ እንዲህ አስቤ እንዲሆኑ ከዛንም አክስቴ እንዲህ አለችኝ ስላችሁ ጀግናይ ብዙ ጊዜ ሷሄሮች ሩቅያ እንዳንጀምር ያጣጥሉብናል። ችግሩ ካንቺ እንደሆነ ሊነግሩሽ ይችላሉ፣ ወይም ሆነ ብለው ሕክምና እንዳትጀምሪ ስለኛ መጥፎነት ውሸት ሊነግሩ ይችላሉ። እሷን ሷሂር ናት እያልን ሳይሆን ባህሪውን ግን አሳይታለች። ሀታ የሰው ልጅ እንደው ለራሴ በጊዜው መፍትሄ አላገኘሁም ብሎ ቢያስብም እንኳ ለእኔ ያልሰራ ላንቺ ይሰራል ሞክሬው ብሎ መፍትሔ ሊያፈላልግልሽ ይገባል እንጂ ከአፊያው መንደር የሚያረግ በሙሉ ከጀርባው የሲር ሂደት አለበት። በሱ እጅግ በጣም እርግጠኞች ነን አላችሁኝ። በጣም ደነገጥኩኝ። እንደዛ ሊሆን እንደሚችል ውስጤ ቢያምንም መጠራጠር ግን አልፈለግኩም። ከዛንም ወዲያው እናንተ ዘንድ ህክምና ለመውሰድ የሚያስፈልጉትን ሸርጦች ሙሉ አሟላለሁ ብዬ ህክምና ጀመርኩ። እኔ ህክምና በጀመርኩ በመግስቱ ይሁን በሶስተኛው ቀን የአክስቴ ልጅ አኒሳ! በጣም በጣም ታመመች። በዚህ ጊዜ እሷን ልንጠይቅ ሄድን። እኔን ስታየኝ በጣም አለቀሰች። ምን ሆንሽ ስትባል ናፈቅሽኝ አለችኝ። በቃ ወሪያው ሁሉ እንደሚሞት ሰው ነው። ሰው ስታይ ይከፋታል፣ ታለቅሳለች። ከአልጋ መነሳት አቅቷታል። እኔ ህክምና በቀጠልኩ ቁጥር የእሷ ህመም እየባሰ መጣ። በዚህ መሃል እኔ እንዲሁኛለሁ እሷ ደግሞ እንዲህ ግን በምንም ተአምር እሷን በሲህር አልጠረጥራትም አልኳችሁ! የታችን ታሪክ ክፍል አምስት ይሄን ይመስል ነበር። ላይክ ሸር፣ ሰብስክራይብ ማድረግ እንዳትረሱ በፍክፍል ስድስት እስከምንገናኝ ድረስ ወሰላሙ አለይኩም ወረህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ ምንድር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይነ ናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘርፍ ፍጥረታት በሙሉ ታክመው የሚድኑበት ነው።